ሁሉ አላቅም። በቃ ብሩኬ እኮ ህይወትሽን ኑሪ አላት። ከዚህ በኋላ ህይወትሽን ኑሪ፣ ህይወትሽን መርጠሻል አላት። በቃ እሱ አልገባትም፣ ነገር ሁሉ አልገባትም። ብሩኬ ጀግና ነው፣ ጀግና፣ ጀግና። እውነትም የሙሽዬ ልጅ በጠረባ ከሰከስከው። እንደው እንደው ግሩን ሁሉ በሰባበር ክሊ ኑሮ። እውነት ወንድ ልጅ፣ ወንድ ልጅ እንደዚህ ነው። በቃ እንደዚህ ሲሆን ወንድ ልጅ፣ አንበሳ ምን አባቱ የማይሆን ነገር አመትቶ ፎቶ። እኔ እኮ በጣም የሚገርመኝ ነገር ማለት ነው ሀይሚ ራሱ መርዳት ያቃታት ለምንድን ነው ግን? ቆይ ምንድን ነው እሱን ያሳመናት ብሩኬን አለማመን ምን ምን ማለት ነው ይሄ? ስንት አመት አብሮሽ የቆየውን ሰው አንድ አመት ምን፣ ዋናው እምነት ካለ ስንት አመትም አይባልም። በቃ ከአንቺ ጋር የቆየውን ሰው ጠርተሽ፣ ብሩኬ ይሄ ነገር እውነት ነው ወይ? ይሄ ነገር አይቻለው፣ ብሩኬ ይሄ ነገር እንደዚህ ነው እንዴ? አንተ እንደዚህ አርጋል እንዴ? ብሎ መጠየቅ ነው የሚገባው። ወይስ እሱን አምኜዋለሁ አንተ ውሸታም ነህ ከእሷ ጋር እንደዚህ ያለ ማለት ነው የሚቀለው። በጣም ነው የሚገርመው። እውነት ነው የምናገረው ፎቶሾፕ በሞላበት ዘመን ከንፈር ለከንፈር እንኳን እያሳሳሙ አደለ እ ፎቶሾፕ ላይ ከንፈር ለከንፈር ከንፈር ለከንፈር አንደኛው አንድ ያምተው ከንፈር ለከንፈር እኮ ያሳስማሉ እኮ ፎቶሾፕ እኮ እንደ ጉድ ነው የሚሰራበት ዘመን ላይ እውነት ነው። እኛም በቀደምም ብለናል ፎቶሾፕ የሚሰራበት ዘመን ነው አንቺ እንዴት ታምኛዋለሽ ብለን ትናንትናም ተናግሬያለሁ። ዛሬ ጠዋትም ቪዲዮ ሰርቼ ተናግሬያለሁ። ግን ሀይሜ አትረዳም በቃ እውነትን ነው የምናገር። በጣም ይደብራል እንደዛ አይነት ነገር። ይሄ መናናቅ ነው በቃ። ይሄ እኮ ንቀት ነው በቃ። አሁን ብሩክ ዛሬ የተናገረው ንቀት ነው እንዴ እ ካሁን በኋላ ማየት አንቺ ማየት አልፈልግም። በጣም ብዙ ብዙ ብዙ ውሳኔዎችን የወሰነው ዛሬ እንግዲህ አይታችኋል። በጣም ተናዷል። የሰው ልጅ በጠረባ መጥቶ ደም በደም አድርጎ ነው የሄደው። ይታያችሁ እንግዲህ፣ ይሄ ነው አሁን። ይሄ የማይደርስ ነገር እኮ ነው። እንደዚህ የማይደርስ ነገር እኮ ነው። አሁን ያ ንቅርታ ብትጠ ብትቀበል ኑሮ ይሄ ነገር ላይ ባልተደረሰ ኑሮ። ይሄ ልጅ የሆነ ነገር ቢሆንስ ቢታሰርሳሽ አሁን ልጁ አዲስ አበባ ልጅ ነው። እንደፈለገ ማስደረግ ይችላል። ብሩኬን ከፈለገ ነገ ተነጎዳ፣ ከፈለገ የፈለገውን ነገር ማስደረግ ይችላል። ለምን አዲስ አበባ ልጅ ነው። ምንም ማድረግ ይችላል። ይሄ ልጅ ደሞ ምስኪን ነው፣ የዋህ ነው። የሆነ ነገር ቢያስደርገው ወሳ፣ ሀይሚ ትንሽ አታስቢም? ሰው ሀገር አዲስ አበባ ላይ እንዳላችሁ አታስቢም? ማርያምን ነው የምለው፣ አዲስ አበባ ላይ መሆኑን አስቢ። ልጁንም መጥፎ ነገር ውስጥ እንዲገባ አታድርጊ። የሆነ መኪናው ሲሆን ነገር ውስጥ ቢሆን እየነዳ ከሄደ ለምን እንዴት አድርጊያለሽ? ይሄ ማይደርስ ነገር ነው የተደረገ ያለው። እናንተ ደግሞ አንዳንድ ልጆች አላችሁ ሁሌ ብሩኬ ላይ እንድንፈርድ፣ ብሩኬ ላይ እንድንጮህ፣ ብሩኬን ባለጌ። እኔ አላደረገውም ባለጌ ብሩኬ ለምን ስላየሁት ነው። አንድ ዓመት ከምናምን ከሀይሚ ጋር አይቼዋለሁ። አንድ ብልግና አላየሁበትም፣ መጥፎ ነገር አላየሁበትም። ጥሩ ነገር ሲያደርግላን እንጂ ያየሁት። ስለዚህ እንደፈለጋችሁ ማውራት እችላለሁ። ሀይሚ ልትፈርጂያለሽ፣ ሀይሚ ልትፈርጂያለሽ። መፈረድ ያለበት ሰው ላይ እፈርዳለሁ። አዎ ትክክለኛ መፈረድ ያለበት ሰው እፈርዳለሁ። ባለፈው ብሩኬ ሴት ይዞ ስለመጣ ፈርጄበታለሁ፣ ተናግሬያለሁ። ሶስት ቪዲዮ ተከታታይ ሱሬ ነው የሰራሁት። ስለዚህ ደግሞ ሀይሚ ደግሞ በአሁኑ ሰት ጥፋተኛ እየሆነች ያለችው ሀይሚ ነች። ሀይሚ ነች፣ ጥፋተኛ እየሆነች ያለችው። የሰው ልጅ አንድ ነገር ቢሆንስ ለእናቱ ምን ኖር አለበት ይሄ ልጅ እንዴ ብሩኬ እስር ቤት ቢገባ እናቱ ምንድን ነው የምትሆነው? ወንድምዩ ምንድን ነው የምትሆነው? እሷ ነች የሚባሉት እሷን ነው የሚጠምዷት እሷ ነች እንደዚህ ያደረገችው ነው የሚባለው። ብሩኬ ወይ መኪና የሆነ ነገር ቢሆን እሳ ማን ነው የሚጠየቀው? ሀይሚን ነው የሚጠየቀው። ሁላችንም ወይ ብለምን እነሱ ሀይሚ ላይ ነው ይሄ ነገር። ለምን ይሆናል ነው ለምን እሺ አትልም ነው ለምን እንደው እልህ የምትግባባው ከብሩኬ ጋራ? እንዴት የማታውቀውን ሰው ትናንትና በቀደም ያወቀችው ሰው አምና ብሩኬን አላምን የምትለው ፎቶሾፕ በሚሰራበት ሰዓት ያለፈ ታሪክ አመቶ ሲያሳይገት እሺ ብሎ መቀበሉስ ምን ማለት ነው? ይሄ ልጅ እኔ ወይኔ፣ በእናታችሁ ማርያም፣ እኔ ምን ብዬ መናገር እንዳለብኝ ሁሉ አላውቅም። በቃ ብሩኬ ሕይወትሽን ኑሪ አላት። ከዚህ በኋላ ሕይወትሽን ኑሪ ሕይወትሽን መርጠሻል አላት። በቃ እሱ አልገባትም፣ ነገር ሁሉ አልገባትም። ሀይሚ የገባት ነገር የለም በቃ ምንም አልገባትም። እሱ ሀይሚና ሀይሚ ብሩኬ እየተጣጣረ ነው ፍቅሩን ለመመለስ እየተጣጣረ ነው ያለው፣ ገብቷቸው ይቅርታ ብታረግለት እሱ እሺን። አሁን ካሁን በኋላ ግን ብሩኬን እንጃ ይቅርተ መቀብ ተመቀብሩ ራሱ አላውቅም። እሷ ራሱ ይዳ እንደ ባለፈው ይቅርተ ብትሎ ራሱ እኔ አላውቅም። ብቻ አሁን የብሩኬ የብሩኬን የሚያስፈራው የሀይሚን ሳይሆን አሁን የ የብሩኬን የሚያስፈራው ብሩኬ ብሩኬ ይቅር ተውን ይቀበል አይቀበል አናውቅም። መጨረሻ ላይ ግን መጨረሻ ላይ የሚንጸጽታት ሀይሚን ነው። ይሄ ልጅ ከአንዴም ሁለት ሶስት አራቴ የመጥቶ ይቅርታ አድርጊልኝ ብሏታል። የመጀመሪያ ቀን ነበር ይቅርተ ማድረግ የነበረባት በቃ የፕራንክ ነው አለቀ ነገሩ። ስለዚህ በጣም አዝኛለሁ ሀይሚ ላይ። እግዚአብሔርን ነው የምላችሁ። በቃ አንዳንዱ አፋችሁን እንዳትከፍቱ እዚህ ጋር መታችሁ። በቃ የሰው ልጅ ይሳሳታል። እንኳን ሰው ብረትም ይሳሳታል። ተሳሳተ በቃ ማናችንም እንሳሳታለን። ብሩኬ ሴተኛ ነው፣ ሴት ይወዳል ምናምን የምትሉ ባናታችሁ ተዘቀዘቃላችሁ። ልንገራችሁ፣ ማንም ብትሉ መስሚያው ጥጥ ነው ልጁ። ልጁ እናንተ ልጁ ብሩኬ እንዲወርቅል እንዲወርቅባችሁ እንዲወርቅ ዩቲዩብ እንዲተው፣ በእናንተ ንዴት የሆኑ ነገር ውስጥ እንዲገባ ነበር። ግን ልጁ ጀግና ነው፣ ጀግና ነው ብሩኬ። እናቱን አታሳደገችው ጀግና ስለሆን አልወደቀላችሁ። አብሶት ቲክቶክ መንደር ያላችሁ ፈሳሞች ማለት ነው እናቱን እየዘገዘጋችሁ እየሰደባችሁበት ምን ምን ታደርግ እናቱ ሀይሜና ብሩኬ እኮ ነገ ይታረቃሉ ሀይሜና ብሩኬ አይለያዩም ተለያይቶ አይለያዩም ብሩኬ አሁን ሊናገር ይችላል በቃ አልፈልግም ከዚህ በኋላ ምናምን ብሏል ዛሬ ግን ይበል እንጂ ከውስጡ አይደለም ንዴ ንዴ የተናገረው ስለዚህ ማናችሁም ሃይሚና ብሩኬ ይለያያሉ ብላችሁ አብሰ ቲክቶክ መንደር ላይ ብሩኬና ሃይሚ ይለያያሉ ብላችሁ የብሩኬን እናት እያመጣችሁ እየዘቀዘቃችሁ ለምትሳደቡት እንዲህ በእናታቸው ትዘቀዘቃላችሁ፣ ምንም አታመጡ። ፎቶ ነእን ዘቀዘቃቸት ሂዳችሁ ቡታጅራ እናቱ ንወስላችሁ ዘቀዘቃችሁ፣ ዘግዝቁ እንደፈልጋችሁ አርጉብሉእምጣምበጣም የቤተሰብ ሪስፔክት የሌላቸው ሰው ናቸው። የሱም ቤተሰብ እያወጣችሁ ምዘቀዝቁት ማለት ነው። ሪስፔክት የሚባል ነገር የሌላችሁ እኔ ሀይሚ በጣም ነው መወዳት በጣም ነው ማከብራት በጣም ከሚገባው በላይ ከብሩኬ ይልቅ እንደውም እኔ ሴት ስለሆነች ለሀይሚ ነው ብዙ ጊዜ የምቆምላት። ግን ግን ይሄን ሁለት ቀን በጣም በጣም አበስተዋለች። በጣም አበስተዋለች። በቃ የሰው ልጅ ይሳሳታል። ተሳሳታ በቃ የለችም። ዳኒ መጥፎ ሰው እንደሆነ ታውቃል። ዳኒ እነሱን ለማለያየት እንደመጣ ያችም ለማለያየት እንደመጠች ያውቃል። ከአሁን በኋላ ብሩኬ ራሱ ብሩኬ ራሱ ማለት ነው ከማና ስሟ ሀገራች ሶሲ ጋር ከመጣ አለቀለት እኔ አለቀውም። ብሩኬን ከሶሲ ጋር ከመጣ አለቀውም። በቃ ሀይሚም ከዚህ በኋላ ከዳኒ ጋር ከመጣች አለቃችሁም። ወይ አብረው አራቱ አብረው መቶ ይጨቃጨቃሉ እንጂ ብቻ ለብቻ ከመጡ ሁሉንም ነው ዝርጥጥ ማድረጋቸው። አለቃቸውም እግዚአብሔርን ነው የምላችሁ። ወይ አብሮ መምጣት አለባቸው። ብሩኬን፣ እናንተ መታረቅ አለባችሁ፣ አብራችሁ መምጣት አለባችሁ። በቃ ከመጣችሁ ደግሞ አራታችሁ አብራችን ነው እንጂ አንተ እሷን ይዘህ ልትመጣ ወይም እሷ እንደዚህ ይዘህ ነው። አይቻልም። አይሆንም። ማናችሁ ማርያምን አንፋታችሁም። በቃ ከዚህ በኋላ እናንተ ለኦዲየንስ ክብር እየሰጣችሁ አይደለም። ኦዲየንስ እያለቀሰ ነው። በቃ ከዚህ በኋላ ብሩኬም አንተ ከዚህ በኋላ ስነ ስርዓትን ይዘህ እንዶ ካልታ እንዶ ቤተሰብም ገብቶ ማስታረቅ አለበት። ይሄ ትልቅ ነገር ስለተፈጠረ ቤተሰብ መግባት እንዳለበት አውቃለሁ። እናትየው ገብታ ወይም እኔ እናትዮ አትግባ። ከዚህ በኋላ እናት ምንም አያስፈልግም። በቃ ጓደኞቹ በቂ ነው፣ ለዚህ ጓደኞቻቸው በቂ ናቸው። እናትየው አናስገባ አስከባ እዚህ ላይ ምንም በቃ። ከዚህ በኋላ እናቱ ብሩኬ የራሱ እናቱ ማስገባት የለበትም። ለምን ባለጌ ሰው ስላለ፣ እዚህ ጋር ባለጌ ሰው እናቱን እየዘቀዘቁ የሚሰድቡ ባለጌ ሰው ስላለ እናቱ እንደዚህ አይነት ማስገባት የለበትም። ለምን ይሄ ነገር እኮ ጎረቤት ያያል። ማረም እና ብላችሁ ያ አሁን ያው የብሩኬ ቤተሰቦች ጓደኞቹ አሉ፣ ጎረቤቶቹ ጎረቤት አሉ፣ ጎረቤት ያያል። ምነው ፎቶች ተዘግዝቆ ብሎ እናት መታ አንድ እናት መታ ለብሩኬ እናት ወይ ለጄ ኳሳይኝ ፎቶ ተዘግዝቆ ፎቶ ተዘግዝቆ ምናምን ቢልባል ምንድነው የሚባል? አሳፍር በጣም ነው፣ ሼም ነው። ማርያምን ታሳፍራ ለብሩኬ እናት ሰ አታስቡላትም እንዴ እናንተ? ትንሽ ቢግ ሼም ነው። እግዚአብሔርን ነው ምላችሁ። ተውራው በቃ ብሩኬ እናይ አይለያዩም፣ አይለያዩም። ይግባችሁ፣ አይለያዩም። በቃ ታርቀው ይመጣሉ። ለማየት ያብቃችሁ። ለማንኛውም ቻው፣ ወይ ቪዲዮ ሰብስክራይብ ላይክ አድርጉ። ቻው ቻው።